እንኳን ወደ ኢትዮጵያ ኤሌክትሪክ አገልግሎት በደህና መጡ። ውድ ደንበኞቻችን፣ አገልግሎታችንን ከዘመኑ ጋር አብረን እያዘመንን ጠንካራ ጎናችንን አጎልብተን ደካማ ጎናችንን አሻሽለን የደንበኞቻችንን እርካታ ከፍ ለማድረግ በትጋት እየሰራን እንገኛለን። የኃይል መቆራረጥን በፍጥነት እየፈታን በአዲስ መንፈስ ጠንክረን የደንበኞቻችንን እርካታ ከፍ እያደረግን እንገኛለን። ጥራት ያለው ያልተቆራረጠ ከአደጋ ነጻ የሆነ የኤሌክትሪክ አገልግሎት እየሰጠን በረዥም ጊዜና በአጭር ጊዜ ፕሮጀክቶችን እየቀረጽን አገልግሎታችን ከገጠር እስከ ከተማ እያዳረስን እንገኛለን። የአዲስ ኃይል ጥያቄን እያስተናገድን የኔትወርክ ኦፐሬሽናችንን እያቀላጠፍን አደጋን ለመከላከል የሬዲዮ መገናኛ ቴክኖሎጂ እየተጠቀምን አስፈላጊ የሆነውን ኤሌክትሪክ አቅርቦት እንዲሟላ በማድረግ ሀገራችንን እያስመዘገበች ባለው ፈጣን የኢኮኖሚ እድገት ውስጥ በተመዘገበው ስኬት የኢትዮጵያ ኤሌክትሪክ አገልግሎት ድርሻ ከፍተኛ ነበር። ለብልሹ አሰራር የሚያጋልጠው ቀዳዳ ተዘግቷል። ግልጽና ፈጣን አስተማማኝ አሰራር ዘርግተናል። በበየነ መረብ ኢዩ ኢቲክስ ዶት ኢቲ ብለው ሲገቡ ያገኙታል። የሙስና መረጃ ጥቆማ ባሉበት ሆነው ያቀርቡበታል። ከምንጊዜውም የላቀ የለውጥ ገጽታ፣ የደንበኞች ሁሉን አቀፍ እርካታ፣ ኢትዮጵያ ኤሌክትሪክ አገልግሎት